ሊቁ አባታችን ኤራቅሊስ በሃይማኖት አበው በዮሴፍ ጉዳይ ላይ በርካታ ሰዎች ስህተት መስራታቸውን ሊገስጻቸው ስለፈለገ በሃይማኖት አበው ምዕራፍ 46 ክፍል 8 ከቁጥር 28 እስከ 35 እንዲህ ብሎ ጽፎልናል። የታመነ የከበረ የተመሰገነ ስለሚሆን ስለ ዮሴፍ የምንናገረውን እንወቅ። እርሱ በመቤታችን በቅድስት ድንግል ማርያም የሚፈጸመው ምስጢር አላወቀምና አገልጋይ የሆነለት ምስጢር ምን እንደሆነ አላወቀም። ለእርሱ ከታጨችለት ከድንግል ነቢያት ስለ እርሱ የተናገሩለት ጌታችን ኢየሱስ ክርስቶስ ያለ ዘር እንዲወለድ አላወቀም። በነቢያት እንደተነገረ ሕፃን ያላባት ከድንግል እንዲወለድ አልተረዳም። ከንጽት ዘር የተፈጠረች ድንግል የእግዚአብሔር ማደሪያ እንድትሆን አላወቀም። ዘላለም መለወጥ የሌለበት ዳግማዊ አዳም ክርስቶስ ድንግልና ካላት ገነት እመቤታችን እንዲገኝ አልተረዳም። ፍጡራንን ሁሉ የፈጠረ ክርስቶስ ያለ ዘር እንዲወለድ አላወቀም። አበባ በምድራችን ላይ ታየ ተብሎ በነቢዩ እንደተነገረ ዳግመኛም፣ ምድር ፍሬን ትሰጥ ተብሎ እንደተነገረ የድንግል ሆዷ ገፋ። ያለ ዘር የጸነሰች የድንግል የሆዷ መግፋት ባየ ጊዜ ዮሴፍ ልቡ አዘነ። የንጽሕት መቤታችን ምስጢሯን ፈጽሞ መረመረና በማያውቀው ምስጢር ጸንሳብ ያገኛት በጽኑ ሐሳብ በማውጣት በማውራት በማውረር ተያያዘ። ጸንሳብ ያገኛት በዘር የጸነሰች መሰለው። ከርሷ የሚወለደው በግብረ መንፈስ ቅዱስ ነውና አንተም እንደትጠራጠር አይደለምና ዮሴፍ አትፍራ ብሎ ከእግዚአብሔር የተላከ መልአክ እስኪያናግረው ድረስ ዮሴፍ ይህንን በሰማ ጊዜ ለድንግል ሰገደ፣ ንጽሕናዋንም አመነ። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙን አማኑኤል ይባላል፣ ትርጓሜውም እግዚአብሔር ከእኛ ጋር ሆነ፣ አንድ ሆነ ማለት ነው ተብሎ የተነገረው እርሷ እንደሆነች አወቀ ብሎ አብራርቶታል። እንግዲህ አባቶቻችን በሃይማኖት አበው በመጽሐፈ ምስጢር በሚገባ ተርጉመው እንዳስረዱን፣ አላወቃትም ማለት እሷ የአምላክ እናት መሆኗን አልተረዳም። ሰማይና ምድር የማይችሉትን ጌታ በማይጸኗ እንዳደረ የሰው ልጆችን ሁሉ በአዳም በኩል ከገባው መርገም ሊያወጣ በአጭር ቁመት በጠባብ ደረት ሊገለጥባት የአሰባት መቅረዝ መሆኗን አልተረዳትም። የማትፈርስ መቅደስ እሷ አዶናይ የተባለውን ጌታ አለማትን ካለመኖር ወደ መኖር ያመጣውን ከመኖርም ወደ አለመኖር የሚመልሰውን ሰማይና ምድርን አዎ የሚያሳልፈውን ጌታ በማኅፀኗ እንዳደረ በማኅፀኗ የሷ ልጅ ለመሆን እግዚአብሔር እናት ለመባል በማኅፀኗ እንዳደረ አላወቀም፣ አልተረዳም ማለት ነው። እንግዲህ ሁላችንም ይህንን ነገር ከልባችን አጥብቀን ልንይዘው ይገባል። እውነት ለመናገር አደለም እመቤታችን ቅድስት ድንግል ማርያም ይቅርና እነ ሙሴ እንኳ ከእግዚአብሔር ጋር ከተነጋገሩ በሲና ተራራ ላይ ሕግን የተቀበለው ሙሴ ብርሃናዊ የሆነውን መለኮታዊው መለኮታዊ ማንነቱን በደብረ ሲና በፊቱ ነጸብራቅ የሞላውን ወደ ታች ከወረደ በኋላ ሰዎች እንኳ ሊያዩት ያልደፈሩት ያነ ሙሴ እንኳ አዎ ከመንፈሳዊ ስራ ተመልሶ እግዚአብሔር ጋር ከተነጋገረ በኋላ ወርዶ እንደገና ዓለማዊ ስራ ሰራ የሚል ሰው ከእኛ መካከል እንዴት ይገኛል? እመቤታችን ቅድስት ድንግል ማርያም አምላክን ወልድ አምላክ ኢየሱስ ክርስቶስን የዓለሙን አዳኝ ንጉሱን ክርስቶስ ከወለደችው ፍጥረት ሁሉ በእሱ አገልግሎት ያረፈበትን ታላቁን ሊቀ ካህናት በማይጸኑ አድራ እሱን ካገለገለችው በአምላክነት እንደ አምላክነቱ እያገለገለችው እንደ ልጅነቱ እያገለገላት እሱን ጉንጮቹን አገላብጣ በሳመችበት አንደበት እሱ ባደረበት ማይጸን ሌላ ያድር ዘንድ እንዴት አሳልፋ፣ እንኳን አይደለም እሷ፣ እኛ እንኳ የክብር ቢሰጠን ወደ ሌላ ስራ እንሄድም። እሷስ የእግዚአብሔር ምስጢር በእሷ የተደረገውን ታላቅ ነገር በማድነቅ በተደሞ ይህንን ዓለም ሕይወቷን ፈጸመች እንጂ እንዲህ ያለ ሥርዓት ውስጥ አልገባችም። እመቤታችን ቅድስት ድንግል ማርያም ከኢየሱስ ውጭ ልጅ የላት። መድህን ዓለም ኢየሱስ ክርስቶስ ብቸኛ ልጇ ነው። የእግዚአብሔር አብ የባህሪ ልጁ በስጋ ማርያም የተገለጠው እሱ የእመቤታችን ብቸኛ ልጅ ነው። እመቤታችን ከኢየሱስ ውጭ ልጅ እንደሌላት ሁላችንም በልባችን ልናምነው ይገባል። በፕሮቴስታንቱ ዓለም ውስጥ ያሉ ወንድሞቻችን፣ እህቶቻችን ይህንንም ሊያስተውሉት ይገባቸዋል። እመቤታችን ቅድስት ድንግል ማርያም እውነት ልጅ ቢኖራት ኑሮ በመስቀሉ ስር በልጇ መከራ መቀበል እርቃኑን በመሰቀሉ ምክንያት ልቧ እንደ እሳት እየነደደ ፊቷ ከዓይኖቿ ኮለል ብሎ በሚወርደው እሳትን በሚመስል እንባዋ እየተገረፈ በዛ ሐዘንና ሰቆቃ ውስጥ በነበረችበት ሰዓት ከልጆቿ መካከል አንዱ እንኳ አይገኝም ነበረ። ከልጆቿ መካከል አንድ ሰውስ? ደግሞ ከኢየሱስ ሌላ ልጆች ቢኖራት ዮሴፍንስ፣ ይቅርታ ዮሐንስንስ ቢሆን ጌታ ለምን ይሰጣታል? አጽናኝ ካላት፣ የሚረዳት፣ የሚላላካት ካለ፣ እሷ እኮ ከልጇ በቀር ዘመድ በምድር ላይ አልነበራት። በዛ ወራት እንኳ እናትና አባቷ በሕይወት ስላልነበሩ ከልጇ በቀር የሚያጽናናት አንዳች ነገር ስለሌለ ብቻዋን ይተዋት ዘንድ ጌታም ስላልወደደ ዮሐንስን ሰጣት። አዎ ከልጇ ውጭ ማንም አልነበራትም። ዓለምን የፈጠረውን ጌታ የወለደችው እናት ቅድስት ድንግል ማርያም በሌላ ስርዓት ውስጥ ትገኛለች ብሎ ማሰብ በእውነት በእውነት ወንጌልን አነበብን ክርስቶስን አወቅን ከሚባሉ ሰዎች የሚጠበቅ ነገር አለመሆኑን ልንረዳው ያስፈልጋል።